የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬም ከዚህ በፊት ሳቀርበው እንደነበር ሌላ ዝግጅት ይዤ ወደ እናንተ መቅረቤን ቀጥያለሁ። ስለዚህ እያንዳንዱን ዝግጅት በጥሞና ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ የዛሬው ዝግጅት ደግሞ እንግሊዘኛ ቃላትን፣ የተለያዩ የእንግሊዘኛ ቃላትን በመጻፍ እንዴት እንደሚነበብና ትርጉሙ ምን እንደሆነ የሚገልጽ ትርጉሙን በአማርኛ እንዲሁም ደግሞ ከዚያው ፊደሉ የእንግሊዘኛ ፊደል ሆኖ ቃሉ ግን የአማረኛ እያደረኩ እየጻፍ ለእናንተ በሚመቻችው መልኩ ወይም በሚገባችው እንድትረዱት በሚል ዝግጅቱን አዘጋጅቸዋለሁ። እንደሚከተለውም የሚቀርብ ይሆናል። ስለዚህ ወደ ዝግጅቱ ስንሄድ እንደምታዩት እንደምታዩት ይሄ መጀመሪያ መጀመሪያ ላይ የሚገኘው የእንግሊዘኛው ቃል ነው። ቀጥሎ ፊደሉ እንግሊዘኛ ሆኖ ቃሉ ግን የአማርኛ የሆነ ማለት ነው። ቀጥሎ የአማርኛው ትርጉም በአማርኛ የተጻፈ ይሆናል። ይህን አንድ ባንድ የማሳያችሁ ይሆናል። እሺ፣ የመጀመሪያው ካው፣ እደግመዋለሁ፣ ካው ካው እዚህ ስትመጡ ላ እዚህ አማርኛውም ላም። ቀጥሎ ያለው ኦክስ ኦክስ እዚህ ስትመጡ በሬ፣ ይሄኛው የአማርኛውም በሬ። ቀጥሎ ያለው ጎት ጎት ጎት እዚህ ስትመጡ ፍየ ይህኛውም ፍየል የሚል ይሆናል። እሺ ቀጥሎ ያለው ሽፕ ሽፕ እዚህ በግ፣ ይሄኛውም በግ። ይህኛው ካት ካት ካት ይህ ድመት ድመት የአማርኛውም ድመት የሚል ትርጉም ይኖረዋል። ቀጥሎ ያለው ደግሞ ቀጥሎ ያለው ሆርስ ሆርስ ሆርስ ከዚህ ስትመጡ ፈረስ ፈረስ፣ የአማረኛውም ፈረስ የሚል ትርጉም ይይዛል። እሽ ይሄኛው ደግሞ ሚዩል ሚዩል በቅሎ የአማርኛው በቅሎ። እሺ ቀጥሎ ያለው ዶንኬ ዶንኬ ዶንኬ ይህኛው አህያ አህያ ይህኛውም አህያ የሚል ትርጉም አለው ማለት ነው። ቀጣይ ያለው ላዮን ላዮን ላዮን አንበሳ አንበሳ፣ የአማርኛውም አንበሳ። እሽ ቀጥሎ ያለው ቀጣይ ያለው ፎክስ ፎክስ ፎክስ፣ ቀጣይ ቀበሮ የአማርኛውም ቀበሮ። ይህ ሁለቱ ቃሉ የአማርኛ ቃል ሲሆን ይህኛው ፊደሉ ግን የእንግሊዘኛ ፊደል ነው። የተጻፈው ቃሉ ግን አማርኛ ነው። እሽ ቀጥሎ ያለው ፊሽ ፊሽ ፊሽ አሳ። ይሄኛውም አሳ። ቀጣይ ዶግ ዶግ ዶግ

ሞንኬ ሞንኬ ሞንኬ ዝንጀሮ ዝንጀሮ ዝንጀሮ የሚል ትርጉም ይኖረዋል ማለት ነው። እሽ፣ ቀጥሎ ያለው ደግሞ ይሄኛው ሙን ሙን ሙን ጨረቃ ጨረቃ የአማርኛውም ጨረቃ። እሺ ሰን ሰን ሰን ፀሐይ ፀሐይ። እሺ አርዝ አርዝ አርዝ መሬት መሬት። ሬን ሬን ዝናብ ዝናብ። እሺ ቀጣይ። ስቶን ስቶን ስቶን ድንጋይ ድንጋይ። እሽ ቀጥሎ ያለው ደግሞ ቀጣይ። ፋዘር ፋዘር ፋዘር አባት

ራዘር ወንድም ወንድም አንክል አንክል አንክል አጎት አጎት እሺ ይህን ይመስላል የዕለቱ ዝግጅት ይህንን በጥሞና ብትከታተሉት እያንዳንዱ ነጥብ በትክክል ከተከታተላችሁትና ከርሰሩን ተከትላችሁ ካዳመጣችሁት እንግሊዘኛን ማንበብና እና መጻፍ እያስችላችኋል፣ እንድታነቡ ያግዛችኋል። ከርሰሩን በመከተል መጀመሪያ በእንግሊዘኛ ቀጥሎ ደግሞ ቃሉ የአማርኛ ቃል ሆኖ በእንግሊዘኛ የተጻፈ አለ። እሱን በደንብ ተከታተላችሁ ብታዩት ለመጻፍ እና ለማንበብ ቋንቋውን ለመልመድ በቀላሉ ያግዛችኋል። ያልኩትን ዝግጅት እንደዚሁ ሆኖ ቀርቦላችኋል። ይህን በስርዓት ብትከታተሉት ትማሩበታላችሁ፣ ታውቁበታላችሁ፣ አትራፊዎች ትሆናላችሁ። አይታችሁ ስትጨርሱ ላይክ፣ ሸር፣ ሰብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ ይሆንላችሁ።